ተስፋ መንግስተ ሰማያትን ያውርስልን። ትልቅ አባት ናቸው። ጥሩ አባት ናቸው። የሚመክሩ የሚያስተምሩ፣ ሀላይ ሀታይ ብሎ በጣም ከፍ ብሎ፣ በተለይ ጉባ ላፍቶ ወረዳን በጣም ያገለገሉ አባት ናቸው። ቀድሞ ከመላከ ሕይወቱ ወቱታየ ጋር በጸሐፊነት ሲያገለግሉ የነበረ አሁንም ወደ ሀገረ ስብከት ሂደው ተመልሰው የአካባቢ ይበልጠኛ አካባቢ ላገልግሎ የመጥናቸው ቆየት ያድርግልን። እሳቸውም ጤና ሆነው የተናገሩትን እኛም ሰምተነ የቅዱስ ጊዮርጊስን ልጆች ሁነን ፈለጉን ተቀብለን እኛም ሰማይትነትን ለማገኘት ያብቃን። ነግረውና ፍቅር ሁነን ወደዚህ ካመጣን የሰማይት ዋጋ አገኘን ማለት ነው። ይሄ ይሄ ነው አተባባልነው። የእሳቸውን ቃል አልሰማነው ቃላቸውን ደግሞ እኛ ምን ፈጽም ያድርግልን፣ ያቆይልን

ፍጻሜ ሆነ ያሳምርልን። እግዚአብሔር ሀገሩን ሰላም ያርግልን። አቡነ ዘበሰማያት በሽማግሌ ቀጥረን እናያለን። በቅር የሚሁን በግል የሚሁን ያለውን በገለልታ በሽማግሌ እንፈታለን። በቀደም እንደተነጋገርነው ያላችሁ ሰዎች ሌላችሁ ግን በሙሉ ይቅርታ፣ ውርዳችሁ ገና አይ ቡራኬው በኋላ ሊሆን ነው። አቤቱ ህዝብን አደን ረስንን ባርክ፣ አቤቱ ህዝብን አደን ተረን ባርክ። እስከ ዘላለም ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ይዋጃት ቤዛም የሚሆን ካት ቅዱስ ቤተ ክርስቲያንን ጠብቃት። ለነገስታትና ለመኳንንት ቅዱስ ለሆነ ህዝብ ማደሪያት ወንዘ የጥራት በዚች ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጌታችንን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙ የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ስጋ መለኮት ስለሚሆን ስጋ ደሙ ያሸናፊ በድንጋይ ላይ ስጋ በድንጋይ ላይ ህልናተም የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ በሚመጣው የሚጠብቃችው ሁኑ ፍትዋ ነው ንጹሐ ነ የረሴን ወረሰ ክሙድ ዘዋለለ መንግስተ ሰማያት እግዚኦ ማረነ፣ ክርስቶስ በእንተ እግዝእትነ ማርያም ማረነ፣ ክርስቶስ በእንተ እግዝእትነ ማርያም የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት በሁላችን ላይ ይደር

ት ታያቆነእኔ ላይከሰላም ጤስጥራሀሁን አሳፋው የአስፋንቀፀ ምረት አስተዳዳሪ እንዲሁም በሳንቃነ ዞን የውራፍና የደቦት የወረዳ ሰበካ ጉባኤ ተወካይ ነኝ። በዚህ ቦታ መጥቼ እንዳገለግል ለፈቀደልኝ እግዚአብሔር ክብር ምስጋና ይግባው። አባታችን ቅድሞ ተናገሩትን የማስተካክለው ነገር ብዙም ባይኖር ለዚህ ስራ በጣም በዚህ የተቃና መንገድ ሆኖ አምላከ ቅዱስ ጊዮርጊስ እንዲረዳንና በየማንኛውም ቦታ ያላችሁ ኦርቶዶክስ እምነት ተከታይ በዚህ ቦታም ተወላጅ የሆናችሁ ጠጠሩ ቀርቧን፣ ብረቱ ቀርቧን፣ በተለይ አሁን ለስራው መጀመሪያ አቀበት የሆነ አሸዋ አሸዋ ላይ ከባድ ስራ ሐዝናቡም እጥረት ላይ የተነሳ አሸዋን ብትጨምሩ ብታቀርቡልን። በሌላውም ይህ ወንድማችን ይህን የሚያቀራብረው ጥሩ ስራ ነው። ህንፃ ኮሚቴውም ተጠናክሮ እየቀጠለ ነው። ስራ አሁን በቅርብ እኔ በመከታተል ከእናንተ አልለይም። በወር ህንፃ ኮሚቴና እና ሰበካ ጉባኤ ጥሪ እንዳደረገ ሁሉ እገኛለሁ። ይህን ስራ ብናጠናክር መልካም ነው። ከዘመኑም ጋር ቅዱስ ጊዮርጊስ ለሁሉ ተራጅ ነው። ቀድሞም ለሀገራችንና በሱ ላይ ነፃነት እንዳያገኝ አሁንም ለሀገራችን ሰላምና ፍቅርን እንዳወርድልን እንድትራዱ ጥሬን አቀርባለሁ። አመሰግናለሁ። እሺ፣ እኔ ጌታሁን ጫኔ እባላለሁ። የዚሁ ሰበካ ነዋሪ ነኝ። የያው በጉባ ላፍቶ በሰሜን ወሎ ሀገረ ስብከት በጉባ ላፍቶ ወረዳ ቤተ ክህነት በውራብ 014 ቀበሌ ውስጥ የሚገኘው የጋኖት ቅዱስ ጊዮርጊስ ቤተ ክርስቲያን አማጀቱም የተነሳ አፍርሰን በዘመናዊ መልክ ለመስራት ዝግጁ መሆናችን ይታወቃል። አሁን ግን እስካሁን ድረስ ረገተ ጎታትብን ያለው የገቢ ችግር የገቢ ጥረት በመኖሩ ነው። አሁን ግን በበጎ አድራጊ ጠጠርም ገብቷል፣ ድንጋዮችም እየተሰበሰቡ ነው። አሁን የቀረን አሻዋ፣ ሲሚንቶ፣ ሌሎች ማርቴሪያዎች ገብተዋል። ቦታውም ገጠር ከመሆኑ አካባቢ በጣም በኃይለኛ የውሃ ጥረትም ያለበት አካባቢ ነው። በጣም የውሃ ችግር ያለበት አካባቢ ነው። አሁን ውሃ ስንቀዳ 1 2 ኪሎ ሜትር የሚሆን ተጉዘን ንጹህ አቀርተን ነው እዚህ አካባቢ እንትን ህንጻ ልንሰራ ያሰብነው። መኪና መኪና ለማስገባት መንገዱ ችግር የለበት አካባቢ ነው መኪና ማስገባትም የሚችል በጎ አድራጊ አለ። መኪና መንገድ እንዲገባልን አሁን እኛ ቢጨንቀን ቢጨንቀን ቦታ ከአይሆነ የአሁን የተፈጥሮ ውሃን ለማጠራቀም እና ውሃን ለመሰነቅ የውሃ ቆራ ቆፍረን አንድ ገሰን አንጥፈናል። ግን ይሄም አይበቃንም አይበቃንም። መኪና መንገድ ቢሰራልን ግን ውሃን በቦት ማስገባት ይቻል ነበር። የግን እውቀት ያው ማወቅ ብቻ ነው ያለን ምኞት ብቻ ነው እንጂ የገቢ ጥረት የገንዘብ ጥረት ስላለብን በሀገር ውስጥም ሆነ በውጭ ሀገር ያላችሁ ቅዱስ ጊዮርጊስን የምትወዱና የአካባቢ ተወላጅ የሆናችሁ እየጀምራችሁትን ገንዘብና ሀብት ብለግሱልን የሚል ጥሬን አስተላልፋለሁ። አመሰግናለሁ። የደብሩ ሰበካዊ ጉባኤ አቶ ሸት ታየ ነኝ። ያው የምክትል ሰበካዊ ጉባኤ አስተዳዳሪ በመሆን ትክክለኛ ቤተክርስቲያኑ ትክክለኛ እንዲሰራ ፍላጎት ቅንብር እያደረግን ያለ ነው። አሁንም ቢሆን ለወደፊት ነ ቅዳችን ከህብረተሰቡ ጋር ጎን ሆነ እንዲናሰራ ፈቃዱ ይሆንልን። ለወደፊትም ቢሆን ትክክለኛ ማንኛውንም ደውጭ

በጉልበት በቃ አሁንም ጀምሮ ያለው ጠጠር በማጋዝ አሸዋ በማጋዝ ውሃ በመቅዳት መሰረቱ የሚጣል መሆኑን እናስተዋውቃለን። ባለው ጉልበታችን በቃ የሚሆን መሆኑን ከወዲሁ ዝግጁ ሆነና እንደምን ለተፈቀደ የድኛ መሰግናለሁን እኔ ቢረሳው ጥቁር ይባላለሁ በጋኖ ጊዮርጊስ በዜሮ አስራ አራት ቀበሌ የምገኝ ኗሪ ነኝ። ስለዚህ ጊዮርጊስን ለማሰራት በገንዘብ ሆነ በጉልበቴ ህዝቤንም ቀስቅሼ አሰራለሁ የሚል ቃል እገባለሁ እና ለመስራት ለማሰራት ዝግጁ ነኝ።